አሳ ሆድ እቃ ውስጥ የሚገኘውን ቅንጡ ምግብ ላስተዋውቃችሁ። ይህ ስተርጅን አሳ ሲባል በዓለም ላይ እጅግ በጣም ውድ የሆነውና ካቪየር በመባል የሚታወቀውን የአሳ እንቁላል የሚያመርተው አሳ ነው። ካቪየር የሚሰበሰበውም በቅድሚያ የአሳውን ሆድ ከመክፈት ነው። እንቁላሉ በጥንቃቄ ከወጣ በኋላ ከእንቁላሎቹ ላይ ደምና ሌሎች ቆሻሻዎችን ለማስወገድ በደንብ ይታጠባል። ይህ ሂደት የካቪየርን ጣዕምና ትኩስነት ለመጠበቅ ወሳኝ ነው። በመቀጠል እንቁላሎቹ ጥሩ ማጣሪያን በመጠቀም ከአሳው ቲሹ ይለያያሉ። ይህ ሂደት እንቁላሎቹ እንዳይጎዱ በቀስታ ይከናውናል። ቀጥሎ የጸዱት እንቁላሎች ጫው ይጨመርባቸዋል። ጫው መጨመር ጣዕሙን ለማሻሻልና ከመበላሽ ለመጠበቅ ይረዳል። የጫው መጨመር ሂደት ከተጠናቀቀ በኋላ ካቪያሩ ጥራቱንና ትኩስነቱን ጠብቆ ለተጠቃሚዎች እስኪደርስ ድረስ በጥንቃቄ ይታሸጋል። ከፍተኛ ጥራት ያለው ካቪየር በአንድ ግራም እስከ 700 ዶላር ሊሸጥ ይችላል። ምክንያቱም ካቪየር በንጥረ ነገሮች የበለጸገና ለቆዳና ለአጥንት ጤና ጠቃሚ እንደሆነ የሚታሰብ የቅንጦት ምግብ ስለሆነ ነው። ስለዚህ አሳ ምግብ ሐሳባችሁን ኮመንት ላይ ያስቀምጡልን። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁ እና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።